ለኤርትራ ስለምትባል ጎረቤት ሀገር እና ስለ ህዝቦቿ ብዙ የሚስቡኝ በጣም ተናግሬ የማልጨርሳቸው መልካም መልካም ነገሮች አሉ እኔ በሀገር ደረጃ ተዋቅሯል ቢባል አልስማማም የምስማማው ምንድን ነው ኤርትራ ህዝብ የሚባል አለ ኤርትራዊ ብለው ዜግነቱን የመረጠ ህዝብ አለ ግን ያንን ህዝብ ማኔጅ ማድረግ ወይም ያንን ህዝብ ማስተዳደር የሚችል ቁመና ያለው መንግስት አለ ብዬ አላምንም በቃ ስለዚህ ሀገር የሚለውን ነገር ሻቢያ አሳንሶታል። አሳንሶታል ብቻ ሳይሆን ከዓለም ውራ አድጎታል። ይህን ሀገር፣ ይህ ነው ሪያሊቱ። አብዛኛው የሚኖረው ኑሮ ኑሮ እንዳይመስላችሁ እዛ ሀገር፣ ስለማቅ ማለት ነው። ሻቢያ ምን እያደረገ ነው? ሻቢያ በጣም ስለደነገጠ በሻቢያ ታሪክ ሻቢያ ከትቋ ጀባሃ ከሚባለው ጊዜ ጀምሮ ወደ ሻቢያ ተሸጋግሮ አሁን እስካለበት ደረጃ ድረስ በዚህ ደረጃ ደንግጦ አያውቅም። የእኔ ደግሞ ትንሽ ከማኪ ለየት ያለ ነገር ነው። ማኪ ካለችው ትንሽ ለየት ይላል። እኔ ኤርትራ ከመሄዴ በፊት የሚወሩ ነገሮች ሁሉ ውሸት መሆናቸውን አውቅ ነበር። ማኪ ብዙ ነገር የተበላሸ ሀገር እንደሆነ ሰምታ ነው የሄደችው፣ ያንን ቼክ ለማድረግ። እኔ ግን ስሄድም የነበረኝ ኢሜጅ አለ ስለ ኤርትራ የነበረኝ። ይሄ የምዕራቡ ሚዲያ እና የዚህ የቲፒኤልኤፍ የፈጠረው የሚዲያ ክፍለ ጦር የሚያወራውን ወሬ በደንብ አድርጌ ገመግመው ስለነበር እና እውነታው የቱ ነው የሚለውን ነገር አውቀው ነበር። መጀመሪያ የሀሰት ፕሮፓጋንዳ ነበር ኤርትራ ላይ የሚወራው እና ሄጄ ያየሁት ነገር እንደውም ከጠበቅኩት በላይ ነው ያገኘሁት። ሁሉም ነገር ቆንጆ ነበር እውነት ለመናገር። ይህ ነው። እኔ ልጨምርበታል ሲለኝ፣ እንግዲህ እኔ ስጋት ነበረኝ፣ እውነት ለመናገር በጣም ስጋት ነበረኝ የነሱን የውጮቹን በማመን ብቻ ሳይሆን ጦርነት እንዳለፈባት ሀገር ይህ ሁሉ ተጽዕኖ የውጭ ዓለም ተጽዕኖ ባረፈባት አገር ላይ ምን አይነት ህዝብ ነው የማገኘው የሚል ስጋት ነበረኝ የእውነትም እነኛም በማመን ብቻ ሳይሆን እኔ ራሴ እስቲ ቆይ እና ሰው መነጋገር አይፈቀድለትም፣ ፈሪ ህዝብ ሆኗል፣ መንግስትን ይፈራል፣ ምናም የሚባል በጣም ብዙ ነገር ስለነበር እንደ ሰው የምትሰጋው ትንሽ ነገር አለ። ማየት ማመን ነው። ሄጄ ሳይገዳ ሰው በኮንፊደንስ ያለ ነው፣ ምንም ግድ የሌለው ነው፣ ይናገራል ስንጠይቀው። እኛም ሄደን የመጠየቁ እድል ነበረን ትልቁንም ትንሽ እንዴት ነው ያለው ህይወት እያለን ማንም የከለከለን የለም። በዛ ሁኔታ ነው እየመጣ ነው እና ተደስቻለሁ በጣም። እንደኔ ደግሞ ሄዳችሁ አይ ታድርጉ። አሁን ደግሞ የበለጠ እያደገች ትመጣለች፣ ከተማዋም ትታደሳለች፣ ልማት ተጀምሯል የሚል እምነት አለን። ያየነውም ነገር አለ። መልካም። እሺ ወደ ቀዳሚው ጥያቄያችን ስናልፍ እንግዲህ ከመነሻችሁ ጀምሮ እስካሁን ባለው ጊዜ ድረስ ጋዜጠኛ በላይ መንገሻ ለአራተኛ ጊዜ ማኪ ለሁለተኛ ጊዜ ኤርትራን ጎብኝታችኋል አሁን ለመጨረሻ ጊዜ የሄዳችሁበት የዛሬ ሳምንት አካባቢ 32ተኛው የኤርትራ የነጻነት በዓል ሲከበር የነበረውን እንድምታ በጥቂቱ እንድናነሳ እፈልጋለሁ እና ከጋዜጠኛ በላይ መንገሻል ጀምርና ወደ ማኪ አልፋለሁ ድባቡ ምን ነበረ ምን አስተዋላችሁ ካለፈው ዓመት የተለየ በዚህ ዓመት ምን ነበረ አው የኤርትራ ነጻነት ባል እንግዲህ የተከበረው ለሁለተኛ ጊዜ ነው ዘንድሮ። አምናም ነበርኩ በሰላሳ አንደኛው ኛው የነጻነት ላይ ሀገራቸውን ይወዳሉ ምንም አይደራደሩም በሀገራቸው ጉዳይ ላይ ምንም በቃ ትንሽ እንደው ሸብረክ እንኳን አይሉም። የሆነ ለማይክሮ ሰከንድ በሀገራቸው ጉዳይ ላይ እንደዚህ እጥፍ እንኳን አይሉ እንደው እና ሀገራቸውን እንደሚወዱ በደንብ ተመልክቻሉ በደንብ አድርግ በበዓሉ ስነ ስርዓትም ላይ ታዳሚ ነበርኩ። ከፕሬዚዳንቱ በጥቂት ሜትር ላይ ነበር የተቀመጥኩት። እንደውም ትዝ ይለኛል እና ልዩ ነበር ያኔ 31 ኛው አመት ልዩ ነበር። እንደውም ፕሬዚዳንቱ ታች ወርደው ቲያትር የሚያሳዩ ልጆች ነበሩ፣ ኮንሰርት መሰለኝ ከእነሱ ጋር አብሮ ሲጨፍሩ ነበር ፕሬዚዳንት ኢሳያስ አፈወርቂ። ያ የሚያሳየው ያለ ጥበቃ ያለ ጋርድ፣ ህዝቡ ራሱ ይጠብቃቸዋል መሪውን። መሪ አንድ የሀገር መሪ ወርዶ ከትሪቡን ላይ ወርዶ ከህፃናት ልጆች ጋር ከህዝቡ ጋር ሲጨፍር ማየት እንትን ምንም እንደዚህ ልብሳቸውን በክፉ ባይን በክፉ የሚያቸው ሰው የለም እና ያ ነገር አይቼ በጣም ተደንቄ ነው የመጣሁት በቀደምም እንደዛው ነበር ነበር ማኪ ወርደዋል እሳቸው ወረዱ ፕሬዚዳንት ኢሳይያስ አፈወርቂ ከትሪቡን ላይ ወረዱ እሳቸው ልጆቹ ወደ እሳቸው ሲመጡ እሳቸው ወረዱ ከዛ እንትኖቹ ናቸው ይሄ ሴኩሪቲ አለ አይደለ ልጆቹ በብዛት ለትርኢት ተብሎ ጥላ ይዘው ነበር ታስታውሻለች ይ ይሄ ወደ ሶስት ሺ የሚጠጉ ታዳጊ ልጆች ይሄ አክሮባት ምናም ሲያሳዩ ነበር ልጆች ጥላ ይዘዋል እና ያ ጥላው ስላልታጠፈ ገብቷል። እንትን ይፈጥራል፣ ግጭት አይፈጠርም ግን እንትን የሆነ ልጆቹ ሊጎዱ ይችላሉ በማለት ብቻ ፕሬዚዳንቱን ከለከሏቸው ሴኩሪቲዎቹ፣ እንጂ እሳቸው ገብተው ነበረ ነበር ሻንቺ በምስክርነሽ። እና ሀገራቸውን ይወዳሉ። በቀደም ደግሞ ያየሁት ምንድነው ለየት ያለ ኤርትራውያን ምን እንደሚያስቡ ስለ ሀገራቸው ብቻ አይደለም ስለ አፍሪካ እንደሚጨነቁ ነው ያየነው ማኪ የአፍሪካ ካርታ በትልቅ እንትን ተሰርቶ ስለ አፍሪካ ነበር ሲቀነቀን የነበረው። እኛ አፍሪካን መተባበር አለብን፣ መንበርከክ የለብንም፣ ሀብታችንን መጠቀም አለብን፣ ከጫና ነፃ ሆነን መንቀሳቀስ አለብን፣ አቅም አለን የሚል ትልቅ ሌሎች አፍሪካ ሀገሮች ላይ ያላየሁትን ነገር ኤርትራ ውስጥ ተመልክቻለሁ። እና ልዩ ነው። ከኤርትራ ብዙ ነገር እኔ እጠብቃለሁ እንደሚያደርጉም ተስፋ አድርጋለሁ ኤርትራውያን ሁሉ ነገር ያሳካሉ የሚፈልጉትን ነገር ምክንያቱም ቆራጥ የሆኑ መሪዎች ናቸው ያሏቸው እዚህ ደረጃ እንደ አብይ አይነት ጠቅላይ ሚኒስትር ይመጣል ብሎ ሻቢያ አስቧቅ የተዳከመች ፍርክርክሶ ያወጣ ሻቢያ የሚያስበው ያንን ነው የተዳከመ ኢትዮጵያ የተበታተነ ኢትዮጵያ በብሔር በግጭት በምናምን ሲተራመስ የሚኖር ኢትዮጵያን ሻቢያ ፈጥሮ ያንን ነው ዴቨሎፕ አድርጎ ተዝናንቶ ሲቆይ የነበረው አቢቹ መጣ አቢቹ መጣና አስመራ ሄደ። አስመራ ሲሄድ ኢሳያስ አፈወርቂም ሆነ ሻቢያ በጠቅላላው ማለት ነው የአብቹን አመጣት በጥርጣሬ ነበር ሲመለከቱ የነበረው።